ድመቱ አረካ እንደሚለው ጓዴዎቻችንን ለማስታወስ ነው። ይህ ጓዴዎቻችን ደም ደግሞ በአጭር ቀን መልስ እንመልሳለን። ግብአ መሬት እናስገባቸዋለን። ግን በዚህ መካከል ምንድነው ምንጊዜም ዋሴ ከበደ እናንተ ናችሁ፣ ነገ ዓላማውን ማስቀጠል ነው። በርካታ ጀግኖች የተወደዱበት የአማራ ፋኖ የትክ ትግል ይገባል። በዚህ ልክ ማጠናፈ ምንጊዜም ምንጊዜም ነዋሴን አንረሳቸው እና ሳምነው ጽጌን አንረሳ እና ለመገብሩን አንረሳ ለአማራነታቸው በክብር የተሰዉ ጓዱት። ሙዚየም እንሰራላችኋል። በእርግጠኝነት አሁን እናፈርሳለን አማራ እናፈርሳለን ብለዋል። ግን እነሱ እየፈረሱ ሰሞኑ ሰምታችሁ ከሆነ ፍርክስክሳቸው ወጥቶ ነው። ውሸታቸው ውዳ፣ ፍርሃታቸው ውዳ፣ ክደታቸው ውዳ። በአጭር ጊዜ ደግሞ በእርግጠኝነት ወንዳውን እንደግመዋለን እንደግመዋለን እንደግመዋለን እንደግመዋለን እንደግመዋለን። ዋስዬ መቼውንም አንረሳውም፣ መቼውንም ማለት። ስለዚህ ላሳጥረውና የተወሰነ አንተን አመሳክር አስተምራቸዋለሁ። ትምህርት ግን አደራ ምላችሁ፣ ጓዳው ይህን እንደሚያጠናቁ እርስ በርስ ተከባበሩ። ቸርከስ እርስ በርስ ተከባበሩ። ዋናው ነገር ትግል ነው አይደል? እንግዲህ ሀገሪቱ እያያችሁ ከሆነ የሀገሪቱ መከላከያ ፈርሷል። የሀገሪቱን መከላከያ የምትተኩት እናንተ ናችሁ። ጀነራል መኮንን የምትሆኑት እናንተ ናችሁ። እርግጠኛ የምናግራችሁ የቡላ ጀነራልማ እያችሁ አይታችሁታል። አማራን ጨፈጨሙ፣ የአማራን እናት ጡት ቆረጡ። ስለዚህ ጀነራል የምትሆኑ አንተ ነው። አገሪቱን በትክክል የምትቀበል አንተን ነህ። ለአማራ ሕዝብ ቦታ አሳይተሃል። ለአገር ታግለህ አሳይተሃል። ቃልም በረከክም ብለህ በጽናት ታልፋል። ከዚህ በላይ ድል የለም። በእርግጠኝነት እኛም እናንተም እድለኞች ይህን ትግል ማግኘታል እድለኞች ናቸው። ነገ አሁን ካብገባ ነገ ከተማን የምንቆጣጠረው ይናለ በአጭር ቀን መዋቅሩ እናፈርሰዋለን። የቡለው አንዳንድ ጥሩ ጥሩ ነገሮችም እየመጡ ነ ሉ በአጭር ጊዜ ጨርሰን ማስተካከል አለብን፣ ማለት ማለት ነው። ትናንት ሰምታችሁ ካሆነ ቀይ ባህር አ ቀይ ባህር አማራን እየጨፈጨፈ ቀይ ባህር ይመለከታል። እንደ ምን ያህል ደንቆረ እንደሆነ አያችሁት። አንዳንድ ጊዜ ኮራ ዳምው ዝክኝ